ለእስልምና እምነት ተከታዮች በሙሉ እንኳን ለ1,446ኛው የኢድ አልፈጥር በዓል አድረሳችሁ። ሁለቱ የፋኖ አመራሮች መልእክታቸውን አስተላለፉ። የአማራ ፋኖ በጎጃም ሰብሳቢ አርበኛ ዘመነ ካሴ ረመዳን የጾም እና የጸሎት ወር ሲሆን የጀሃነም በሮች የሚዘጉበት የጀነት በሮች የሚከፈቱበትና ቅዱስ ቁርዓንም የወረደበት ጊዜ ነው። ከዚህ ታላቅ ጾምና ጸሎት በኋላ የሚከበረው ኢድ አልፈጥርም የእዝነት የአንድነትና የፍቅር በዓል ሆኖ ይከበራል። የህልውናችን ሁሉን ገጾች በአገዛዙ የጭካኔና የአረመኔነት ጦሮች በመወጋታቸው ምክንያት የምናደርገው የሕልውና ትግል ወደ ወሳኝ ምዕራፍ ተሸጋግሯል። ትግላችን ወደ ነጻነት፣ እኩልነትና ፍትህ የምንገባበት ብቸኛው መንገዳችን ነው። በአገዛዙ የተጫነብንና በማያቋርጥ ጭማሪ ውስጥ የሚገኘውን የሕዝባችን ሁለንተናዊ ጉስቁልና ሙሉ በሙሉ አስወግደን በዓሉን ለአስተምህሮ ግዝፈትና ጥልቀት በሚመጥን ነጻነት፣ ሰላምና ደስታ የሚከበርበትን ጊዜውን ለማድረግ ከቅዱሱ የረመዳን ወርና የኢድ አልፈጥር በዓል አንድነትን ፍቅርንና ዝነት እማራል። በመሆኑም የድርጅታችን አመራሮችና አባላት እንዲሁም ደጋፊዎቻችንና መላውን የእምነቱን ተከታዮች ሁሉ እንኳን አደረሳችሁ እያልን ትግላችን ወላሂ ወላሂ ሁለተኛ አማራ አልሆንም በሚል ሰቆቃ ውስጥ የሚገኙትን ሁሉ ነጻ ለማውጣትና ሕልውናቸውን ለማስጠበቅ መሆኑን በድጋሚ እናረጋግጣለን። ኢድ ሙባረክ በማለት መልእክታቸውን ሲያስተላልፉ የአማራ ፋኖ በወሎ ቤት አማራውና ሰብሳቢው ከውነ ለእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በጽናት አደረሳችሁ። ረመዳን በሙስሊሞች ዘንድ የጾም ጸሎት ወር ነው። ረመዳን ከአምስቱ የእስልምና ማዕዘናት ውስጥ አንዱ ነው። ከፀሐይ መውጫ ጀምሮ እስከምትጠልቅ ድረስ መጾም ለአቅመ አዳም ሔዋን ለደረሱ ሙስሊሞች ፋርድ ግዴታ ነው። ሙስሊሞች ብዙ ጊዜም በጸሎት በሰላትና በሰደቃ ምጽዋት እንዲሁም ስነ ምግባራቸውን ለማሻሻል በመጣሪያ ያሳልፋሉ። ይህም ረመዳን ሲደርስ የገነት በሮች ይከፈታሉ፣ የሲኦል ገሃነም በሮች ይዘጋሉና ሰይጣናት ይታሰራሉ። እኛም የአማራ ፋኖ በዱር በገደል በርካታ ውጣ ውረዶችን እያለፈ ለመላው የአማራ ሕዝብ የተከፈተውን የሲኦል በር ለመዝጋት መላው ሰራዊታችን አጥንቶ እየከሰከሰ ነባርነቶችን ባህሉን ማንነቱን ለማስከበር እየተዋደቀ ይገኛል። አሁን ላይ አማራዎችንና አማራነት የገጠመው ጠላት ዘር በመለየት ሙስሊም አይል ክርስቲያን ሁሉንም በከባድ መሳሪያ በሰው አልባ አውሮፕላን እየጨፈጨፈ ይገኛል። ትናንት በወለጋ ወላይ ሁለተኛ አማራ አልሆንም ብያለች ከተገደለችው የሰባት ዓመት ህፃን ጀምሮ ዛሬም በተኛበት አልጋ ላይ ከህፃን እስከ አዋቂ፣ ከመንግሥት ሠራተኛ እስከ ገበሬ፣ ከእስልምና እስከ ኦርቶዶክስ በአማራነታችን እየጨፈጨፈን ይገኛል። ስለሆነም መላው የሙስሊም እምነት ተከታዮች በብዙ ፈተና ውስጥ ብትሆኑም አንድ የማይተካ ሕይወቱን የሚሰጥ የአማራ ልጅ ፋኖ ተወልዶልሃልና እንኳን ደስ አለህ ማለት እፈልጋለሁ። በመቀጠል ትናንት ከእነ መሐመድ ቢሆነኝ እና ጓዶቹ ጋር ሁቢ የጀመሩትን ትግልና አደራ በድል እንደምንቋጨው በሙሉ ልቤ መግለጽ እፈልጋለሁ። በዱር በገደል እየተዋደቃችሁ ላላችሁ ለመላው የአማራ ፋኖ፣ ለእስልምና እምነት ተከታዮች፣ ለመላው የአማራ ሙስሊሞች እና ለመላው ሙስሊሞች ኢድ ሙባረክ፣ እንኳን በጽናት አደረሳችሁ እያሉ በዓሉን ስናከብር ነብዩ እንዳሉት ከሰደቃ በላችሁ የረመዳን ሰደቃ ነው። ጀነት ውስጥ ውጪው ከውስጥ፣ ውስጡ ከውጭ የሚታዩ ክፍሎች አሉ ሲሉ አንቱ ያላ መልክተኛ ለማን ነው የምትሰጠው ተባሉ። ነቢዩም ንግግሩን ላሳመረ ምግብ ላበላና፣ ጾምን ላዘወተረ ሰዎች ተኝተው በሌሊት ለሰገደነች እንዳሉት አስተምህሮን በጠበቀ በዓሉን እንድታከብሩ ማስታወስ እፈልጋለሁ። በድጋሚ ለእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በጽናት አደረሳችሁ፣ ኢድ ሙባረክ ሲሉ መልእክታቸውን አስተላልፈዋል። በሚያንማር የመሬት መንቀጥቀጥ ከአንድ ሺህ ስድስት መቶ በላይ ሰዎች ሕይወታቸው ዓለፈ። በሚያንማር የተከሰተውን ከባድ የመሬት መንቀጥቀጥ ተከትሎ ከ1600 በላይ ሰዎች መሞታቸው የተነገረ ሲሆን በአንዳንድ አካባቢዎች የሚኖሩ ነዋሪዎች በእጃቸው ፍርስራሾችን ሲቆፍሩ መቆየታቸውን ገልጸዋል። የመሬት መንቀጥቀጡ የ1.5 ሚሊዮን የሚጠጉ ሰዎች መኖሪያ የሆነችውን የአገሪቱ ሁለተኛ ትልቅ ከተማ ማንዳላይን ወደ ሜዳነት ቀይሯል። ከፍተኛ የመሳሪያ እጥረት፣ የተቆራረጠ የመገናኛ አውታሮች እና የተበላሹ መንገዶች እና ድልድዮች ፍለጋው ላይ እንቅፋት ፈጥረዋል። እንደ አውሮፓውያን አቆጣጠር በሁለት ሺህ ሃያ አንድ ስልጣኑን የተቆጣጠረው የሚያንማር ወታደራዊ መንግስት፣ ከአማፂ ቡድኖች ጋር ለአራት ዓመታት በዘለቀ የእርስ በርስ ጦርነትና በጸረ መፈንቅለ መንግስት ተቃውሞ ምክንያት አብዛኛው የአገሪቱን ክፍል መቆጣጠር አልቻለም። ከአርብ ጀምሮ የነፍስ አድን ስራ እየተሰራ እና ዓለም አቀፍ እርዳታ ወደ አገሪቱ እየገባ ቢሆንም እስካሁን ድረስ እርዳታው የከፋ ጉዳት የደረሰባቸው አካባቢዎች ባለመድረሱ ሰዎች በሕይወት የተረፉትን ለማውጣት እጃቸውን ለመጠቀም እየተገደዱ ነው። በሰፊው በተጋሩ ቪዲዮዎች ላይ ሁለት ሰዎች በኮንክሪት መካከል ተይዛ ያለችን ሴት ለማውጣት ፍርስራሹን ለማንሳት ሲሞክሩ ይታያል። ሰዎች ከፍርስራሹ ስር ሆነው እርዳታ ለማግኘት እየጮሁ መሆኑን እየወጡ ያሉ መረጃዎች ያሳያሉ። በመንደሌይ ከሚገኝ ባለ 12 ፎቅ የመኖሪያ ሕንጻ ፍርስራሽ ስር ከ30 ሰዓታት በኋላ የነፍስ አድን ሰራተኞች አንዲት ሴት በሕይወት ማውጣት ቢችሉም፤ ቀይ መስቀል ግን ከ90 በላይ ሰዎች አሁንም በፍርስራሹ ስር ሊኖሩ እንደሚችሉ ተናግሯል። በአቅራቢያው ባለከተማ ውስጥ የ12 የቅድመ ትምህርት ተማሪዎችን እና የአንድ አስተማሪን አስከሬን ከመዋለ ሕፃናት ፍርስራሽ ስር ባለሥልጣናት አግኝተዋል። በያንጎን በናይፒሄታውና በማንዳላይ በማንዳ ላይ መካከል ያለው ዋናው መንገድ ላይ የተከሰተው ጉዳት ከፍተኛ የትራንስፖርት መስተጓጎል አስከትለዋል ሲል የመንግሥታቱ ድርጅት የሰብዓዊ አገልግሎት ድርጅት ኦቻ ገልጿል። በተጨማሪም የአስፈላጊ መድኃኒቶች እና የጤና ባለሙያዎችን ጨምሮ የሕክምና አቅርቦቶች እጥረት እንደነበሩ ገልጿል። በሌላ በኩል ደግሞ የነፍስ አድን ሰራተኞች በሕይወት የተረፉ ይኖራሉ በሚል ፍለጋቸውን ቀጥለዋል። ሰዎችን ማዳን የምንችለውን የምናደርገው ድምጻቸውን ስንሰማ ብቻ ነው ሲል አንዱ ተናግሯል። ቅዳሜ ዕለት በመንደለይ በመንደላይ ኪያውክሲ አውራጃ በሲንትካይ ከተማ የሚገኝ የነፍስ አድን ቡድን በአንድ የግል ትምህርት ቤት ፍርስራሾች ውስጥ የነበሩ በርካታ ሰዎችን አውጥቷል። ከእነዚህ ውስጥ ስድስቱ የነፍስ አድን ቡድኖች በደረሱበት ጊዜ ሕይወታቸው አልፎ ነበር። ከተጎጂዎች መካከል ተማሪዎች፣ መምህራንና የትምህርት ቤቱ ሰራተኞች ይገኙባቸዋል። የመሳሪያ እጥረት የነፍስ አድን ስራውን በእጅጉ ጎድቶታል ሲል አንድ የነፍስ አድን ሰራተኛ ተናግሯል። ባለን መሳሪያ እየሰራን ነው። በፈራረሰው ትምህርት ቤት ስር የምትገኝን ልጅ ለማውጣት ለሰዓታት ጥረት አድርገናል ብሏል። በመንደሌይ የሚገኝ ሌላ የነፍስ አድን ሰራተኛ በያንጎል ለሚገኘው የቢቢሲ ጋዜጠኛ እንደተናገረው ከሆነ የኮሙኒኬሽን መስመር በማይሰራበት ደረጃ ላይ ደርሷል። ዋናው ነገር የኢንተርኔት እና የስልክ መስመሮች ስለሌለ እርስ በእርስ ለመገናኘት በጣም ከባድ ነው። የነፍስ አድን ቡድን ደርሷል። ነገር ግን የት እንደሚሄድ አናውቅም፣ ምክንያቱም የስልክ መስመሮች ተዘግተዋል ብሏል አንድ የመንደሌይ ነዋሪ። በተመሰቃቀለ ሁኔታ ውስጥም ቢሆን ሰዎች የተቻላቸውን እየሰሩ መሆናቸውን ተናግረዋል። በነፍስ አድን ስራው ላይ ቅንጅት የለም። የሚመራቸውም ሆነ ምን ማድረግ እንዳለባቸው የሚነግራቸው የለም። የአካባቢው ነዋሪዎች ራሳቸው መተባበር ነበረባቸው። በፍርስራሽ ውስጥ አስከሬን ካገኙ ወዴት እንደሚልኩ እንኳን አያውቁም። ሆስፒታሎች ጉዳት በደረሰባቸው ሰዎች ተጨናንቀው ከአቅማቸው በላይ ሆኗል ብለዋል ነዋሪው። ጁንታው የመሬት መንቀጥቀጡ ዋና ማዕከል በሆነችው በማንዳላይ ክልል የተጎዱ ሕንፃዎችን ቁጥር ከ1500 በላይ አድርሷቸዋል። የመብራት መቆራረጥ ሁኔታውን አባብሶታል። እንደ ባለስልጣናት ገለጻ መብራቱን ለማስተካከል ቀናት ሊወስድ ይችላል። በመሬት መንቀጥቀጡ ወቅት ማኮኮቢያዎቹ ስለተበላሹ የማንዳላይ አየር ማረፊያ አገልግሎት አይሰጥም። ወታደራዊ ካውንስሉ እንደገለጸው አየር ማረፊያውን ወደ ሥራ ለማስገባት እንደሚሠራ እና ጊዜያዊ ሆስፒታል፣ የሕክምና እርዳታ ካምፕና መጠለያ ተቋቁሟል ብሏል። ከማንዳላይ ከ25 ኪሎ ሜትር በሚርቀው በሳጋን ክልሎችን የሚያገናኙ ሁለቱ አሮጌ ድልድዮች ሙሉ በሙሉ ሲፈርሱ አዲሱ ድልድይ በመሰንጠቁ የነፍስ አድን ቡድኖችን ተደራሽነት አስተጓጓጉሏል። በአሁኑ ሰዓት ለነፍስ አድን ሥራ እንኳን በቂ ሰዎች የሉም፣ ሬሳ ማንሳት አልቻልንም፣ በጣም ብዙ ሰዎች በፍርስራሾች ስር ይገኛሉ፣ ሁለቱንም ድልድዮች መሻገር ስለማንችል ሁላችንም በፍርስራሹ ተይዘናል፣ እባካችሁ የአደጋ ጊዜ ሠራተኞች ይምጡና አይታደጉም ሲሉ የአካባቢው ነዋሪ ተናግሯል። በቅርቡ የተቆረቆረው ዋና ከተማውና የወታደራዊ ጁንታ ዋና መሥሪያ ቤት የሆነበት ናይ ፒታው በድህረ መንቀጥቀጥ እና በትንሽ ንዝረት ተመትቷል። ከተማዋ ከፍተኛ ጉዳት የደረሰበት ሲሆን ከፍተኛ ቁጥር ያላቸው ሰዎች ሕይወት ከማለፉም በላይ በርካታ ሕንፃዎች ፈርሰዋል። የተዘጉ መንገዶችም አሉ። ዩክሬን በጊዜያዊነት በተባበሩት መንግሥታት ሥር እንድትሆን ከቲን ሐሳብ አቀረቡ ዩክሬን ብቁ የሆነ መንግሥት እስክትመርት ድረስ በጊዜያዊነት በተባበሩት መንግሥታት አመራር ስር እንድትሆን የሩሲያው ፕሬዝዳንት ብላድሚር ከቲን ሐሳብ አቀረቡ። በኪየፍ ተቀማጭ ያደረገውን የዩክሬንን አስተዳደር በሕገወጥነት የሚፈርጁት የሩሲያው ፕሬዝዳንት አመራሩ እንዲቀየር በተደጋጋሚ ሲናገሩ ይደመጣሉ። ዩክሬን የከቲንን ይህንን ሐሳብ እብደት ስትል የጠራችው ሲሆን በአሜሪካው ፕሬዝዳንት ዶናልድ ትራምፕ መሪነት የሚደገፈውን የሰላም ስምምነት ለማዘግየት የሚደረግ ስትራቴጂ ነው ብላለች። ዋይት ሃውስ በበኩሉ የዩክሬን አስተዳደር በሕገ መንግሥቱ እና በሕዝቡ እንደሚወሰን አጽንዖት ሰጥቷል። የከቲን አስተያየት የተሰማው አራተኛ ዓመት ያስቆጠረውን የዩክሬን ጦርነት ሰላማዊ እልባት እንዲያገኝ አሜሪካ የተኩስ አቁም ስምምነት እንዲደረስ በዋነኝነት እያሸማገለች ባለችበት ወቅት ነው። ሩሲያ እና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት መፈረማቸውን ዋይት ሃውስ አረጋግጠዋል። ሀገራቱ ሳውዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉት ስምምነት ነው የተኩስ አቁም ለማድረግ የወሰኑ። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው ምዕራባውን የጣሉት ማዕቀብ ሲነሳ መሆኑን አጽንዖት በመስጠት ቅድመ ሁኔታዎቿን አስቀምጣለች። ይህም ሩሲያ የተኩስ አቁሙን ለማደናቀፍ እየሞከረች ነው የሚል ስጋትን አጭሯል። ከቲም በሰሜን ሩሲያ በምትገኘው ሙርማንስክ ከተማ የባህር ሰርጓጅ መርከብ ሰራተኞችን ባነጋገሩበት ወቅት በተባበሩት መንግስታት ጥላ ሥር የሚመራ ጊዜያዊ አስተዳደርን ከአሜሪካ ከአውሮፓ ሀገራት እና ከአጋሮቻችን እና ከጓደኞችን ጋር የምንወያይበት ነው ብለዋል። ይህም ዲሞክራሲያዊ ምርጫ ለማካሄድ በህዝብ አመኔታ ያለው ብቁ መንግስት ወደ ሥልጣን ለማምጣት እንዲሁም የሰላም ስምምነትን ለመነጋገር እና ህጋዊ ሰነዶችን ለመፈረም ነው ሲሉም ነው የተናገሩት። ሩሲያ ፕሬዝዳንት ሆሎድሚር ዜሌንስኪ የስልጣን ዘመኑን ስለጨረሰ ሕገወጥ መንግስት ነው በማለት የፈረጀችው ሲሆን በዚህም የሰላም ድርድር ለመሳተፍ ህጋዊ መሰረት የለውም ትላለች። ፕሬዝዳንት ዜሌንስኪ በበኩላቸው አገራቸው በጦርነት ውስጥ ስለሆነች ምርጫው በህጋዊ መንገድ በወታደራዊ ህግ እንዲዘገይ ተደርጓል ይላሉ። በጦርነቱ ምክንያት ከ5 ሚሊዮን በላይ የዩክሬን ዜጎች በውጭ አገራት ከመፈናቀላቸው ጋር ተያይዞ እንዲሁም በመቶ ሺዎች የሚቆጠሩ ዜጎች በጦር ግንባሮች ተሰልፈው ባሉበት ሁኔታ ምርጫ ማካሄድ ፈጽሞ የማይቻል ነገር ነው። ከቲም ምርጫውን አጀንዳ በማድረግ ዜሌንስኪ በሰላም ድርድሩ ለመሳተፍ ህጋዊ መሰረት የላቸውም የሚለውን እያንጸባረቁ ይገኛሉ። ዋይት ሀውስም ከዚህ ቀደም ይህንኑ ሀሳብ ሲያስተጋባ ተሰምተዋል። ሀቲም ምርጫ እንዲካሄድ የማስገደዱ ሁኔታ ከተሳካላቸው ዩክሬንን በጦር ግንባር በማዘናጋት ድልን እንዲቀናጁ ያደርጋቸዋል ተብሏል።